አንድ ይህንን ቪዲዮ አይተን እንመለስ። ከበር ላይ ቅድስና የሌለው ሰላምታ ነው የሚቀበሉሽ። ጭምቅ ተደርግሽ ሰላምታ ብለሽ ትገቢያለሽ። እሱማ ይጠፋብሻል። እኔ ለምን ልመጣሽ እና በሕይወትሽ ልታከብሪው የሚገባውን ጉዳይ የሚያቀልቡሽ ቦታ ላይ መገኘት ዋጋ ያስከፍላል። የምወደውን እግዚአብሔር በሚገባው ክብር ልክ እያመለኩት እንደሆነ አላስብም ነበር የማደርጋቸው ነገሮች ምናምን ውስጤ በጣም ትልቅ ፍቅር ቢኖርም ግን እንደሚገባው በክብር የሚገባውን ክብር እየሰጠውት እንዳልሆነ ግን ይሰማኝ ነበረ። አግኝተሽኛል። ከዛ ውጪ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳስብ ግለሰብ አእምሮ ውስጥ አይመጣም። የእግዚአብሔር ቃል ኮሜርሻል በሆነበት አካባቢ ላይ እግዚአብሔርን አከብራለሁ ማለት ትክክል አይመስለኝም። በጣም ሴክሹዋል ኢሾዎች ርካሽ በሆኑበት ቦታ ላይ እግዚአብሔርን አመልከዋለው ማለት አትች። አባትሽን የምሽት ጭፈራ ቤት ውስጥ ልደት ልታከብሪ ልትፈልጊ ያለሽ እንደዛ፣ ማለት የማይገባ ቦታ ላይ የሚገባሽን ነገር ለማግኘት ለምንድን ነው የምትፈልጊው? የማይገባ ቦታ እንደሆነ እያወቅሽ የሚገባውን ነገር እንዴት ለማግኘት ትፈልጊያለሽ? ገባሽ? የነፃነት ባሪያ መሆን ትክክል አይደለም። እኔ እንደዚህ አይነት ለውጥ አይቼ አላውቅም። ቶቶ አደገኛ ለውጥ ነው።

ቅድስና ከሌለበት ቦታ አምላክሽን በጭፈራ ቦታ የሚገርም እኮ ነው። አያችሁ አንዳንድ ሰዎች የራሳቸው ፕላንና ይቅዳላቸው የሆነ ነገር ሲያደርጉ የሆነ አልመቻለ መቻለ ነገር አለ። ይህ ግልጽ ነው። ሃይማኖት ለከበር ከላይ የሚጠቀሙት ነገር ነው። ዋና ዓላማቸው ሌላ ነው። እኔ እኮ በጣም የሚገርመኝ በዚህ ልክ ውሸት ለምን አስፈለገ? ውሸት ለምን አስፈለገ? ማየድ ፈልገን ማየድ እኮ ነው የመጣሁበት መንገድ። ለዚህ ነው ይምረጡ፣ እንቅስቀሳ፣ ፎሎ እና ሼር ላይክ ፍለጋ የልባችሁን መሻት የልባችሁን ፍላጎት ለማርካት ስትሉ የሄዳችሁበትና ያረጋችሁትን ነገር እንደ መንፈሳዊ ነገር አርጋችሁ ዞር ዞር አርጋችሁ አትጠቀሙ። ጭፈራ አይፈቀድማ። ማለት ዘፈን አይፈቀድም። ስለዚህ ምርጫሽን የመረጥሽው ለምን እንደሆነ ገብቶሻል። ለምን እንደሄድሽ አሁን አውቀሻል። ለምን ዘፈንሽ? ትናንትና ስለ መንፈሳዊ ነገር አወራሻል። አሁን ለምንድን ነው በዘፈን እንትን የምትይው? ማንም አይልም። ይህንን ነው የፈለግሽው አይደል? የሄድሽ ለማይረባ አእምሮ ተላልፎ መሰጠት ማለት እንደዚህ ነው። ከላይ ከላይ ቅቤ ነው የሚመስለው፣ ውስጥ ግን ሸው ነው፣ ሌላ ታሪክ ነው። ስለ እግዚአብሔር ስለምን ውይ አይደል በጣም መንፈሳዊነት እንትን ብሎች ነው ሄድሹ ለዘፈን አይደል ክርስቶስ አዳኝ እንደሆነ እሱ እውነት እንደሆነ ከሱ ውጭ ህይወት መንገድ እውነት እንደሌለ እያወቃችሁ እንደገና የሥጋ ፍላጎታችሁን የዚህን ዓለም አንዳንድ ነገሮችን በጣም ከፈለጋችሁ ቅቤ ሳትቀቡ መውጣት እኮ ነው የምትፈልጉትን ማድረግ ነው እዛ እንደ ነበሩ ምናምን ውሸት አያስፈልግም ኧረ እባክህ አያስፈልግም ወደ ፍላጎታችሁ መሄድ እኮ ነው ዋሽታችሁ ሌላ ኃጢአት። ኢየሱስ ውጭ ህይወት የለም ሰላም የለም። ወደ ኢየሱስ ተመለሱ። ኢየሱስ ያድናል። አንድ ቢዶላ ሳያችሁ በንጹህ ልብ ይህንን ስሙ። ለማጣመም ምናምን እንዳትሞክሩ። በደንብ ስሙ። መንፈስ ቅዱስ የወረደላቸው እርሷ ስላለችን፣ እርሷ ባትኖር ኢየሱስ ክርስቶስ አይመጣም አይኖርም። ኢየሱስ ክርስቶስ አይወለድም። እርሷ ባትመጣ አብን አናየውም፣ ወልድም አንመለከ ስም ደግሞ መጥቶ ለሐዋርያት ቋንቋ እስክገለጽ ኃይል ብርታት ሲሆናቸው አይመጣም ነበር። ማርያም ከሌለች ጌታ የለ፣ ጌታ ከሌለ ደግሞ ሥላሴነት ሥላሴነት ከሌለ ደግሞ እግዚአብሔር የለ፣ እግዚአብሔር ከሌለ ደግሞ ዓለምም የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት ይህ አባትና ይህ አስተማሪ በግልጽ አማርኛ ማርያም ከሌለች ኢየሱስ አይኖርም ነበር ብሎ አስተምረዋል። ያለና የሚኖር ያለ የነበር የተባለለት ጌታ ኢየሱስ ክርስቶስ ማርያም ባትኖር አይኖርም ነበረ፣ ብለው በዚህ ደረጃ ያስተማሩትን ትምህርት አንድም ሰው ወደዚህ መጥቶ አልተቃወመም። አንድም ሰው ፌስቡኩን፣ ቲክቶኩን፣ ዩቲዩቡን አላጨናነቀበትም። ኦልሞስት ሁሉም ሰው ልክ ናቸው ብሎ ነው የተቀበለው። አስቡት የዛሬ 2000 ዓመተ ምህረት የተወለደችውን ድንግል ማርያምን ከሷ መወለድና መፈጠር በፊት ያለ የነበረ አብ ወልድ መንፈስ ቅዱስ የሚባሉትን እሷ ባትኖር አይኖሩም ነበረ የሉም ነበረ ጭራሽ ደግሞ እግዚአብሔር የሚባል የለም ብለው በዚህ ደረጃ አስተምረው የሲኖዶስ ስብሰባውን ተውት ማውገዙ ምናምኑን ተውት አንድ መምህር እንኳን አንድ ቲክቶከር እንኳን እንዴት አንድ ሰው እንኳን ይጠፋል ይህንን ነገር የሚቃወም ማርያምን የፈጠረው እግዚአብሔር እንዴት ማርያም ባትኖር ፈጣሪው እግዚአብሔር የለም ይባላል እንዴት ማርያም ባትኖር መንፈስ ቅዱስ አይወርድም ነበር ብለው ይሰበካል መንፈስ ቅዱስ እኮ የሚወርደው የሚኖረው በማርያም መኖር ውስጥ አይደለም ማርያም ኖረችም አልኖረችም መንፈስ ቅዱስ መውረዱ መንፈስ ቅዱስ መገለጡ አይቀርም። አብ ወልድ መንፈስ ቅዱስ የሚባሉትም ከማርያም በፊት ያሉ የነበሩ ናቸው እንጂ ማርያም ስለተወለደች ማርያም ስለመጣች የመጡ አይደሉም። ምን ነው የአብርሃሙ ሥላሴ እየተባለ በየዓመቱ ይከበር የለ እንዴ? ለአብርሃም የተገለጠው ሥላሴ ማርያም ከመጣች በኋላ ነው የተገለጠው? ከማርያም ከስንት ሺህ ዓመት በፊት አይደለ እንዴ? ለአብርሃም የተገለጡት ዓለምን የፈጠሩት አብ ወልድ መንፈስ ቅዱስ ነው ብሎ የሚያምን ሰው እንዴት ማርያም ነች? አብ ወልድ መንፈስ ቅዱስን የፈጠረችው እሷ ስላለች ነው የኖሩት ብለው በዚህ ደረጃ ያስተምራሉ። እኔ አፌ ሞልቼ ነው የምናገረው፣ ሲኖዶስ ሊሰበሰብ የሚገባው፣ ሲኖዶስ ሊያወግዝ የሚገባው፣ ሲኖዶስ ሊያግድ የሚገባው እነዚህን ሁለቱን ሰዎች እንጂ መጽሐፍ ቅዱስን የሚያስተምር መጽሐፍ ቅዱስን በግልጥ ለዓለም ሁሉ የሚሰብክ ሰው አይደለም። አይደለም ታድሶ፣ አይደለም መናፍቅ፣ አይደለም ጴንጤ። ከፈለጋችሁ ኢሉሚናቲ ማለት ትችላላችሁ። ለእኔ የእግዚአብሔር መኖር አለመኖር በድንግል ማርያም አይወስንም። እግዚአብሔር ከዓለማት በፊት ነበረ፣ ከዓለማት በኋላም ይኖራል። የእግዚአብሔር መኖር አለመኖርን የትኛውን ፍጡር ሊወስነው አይችልም። ዓለም ሳይፈጠር ነበረ፣ ዓለም ሲፈጠርም ነበረ። እቺን ዓለምም ራሱን የፈጠረው እቺን ዓለምም በራሱ እጅ ማጥፋት ይችላል፣ ያጠፋታልም። የማንም መኖር የማንም አለመኖር እርሱ እግዚአብሔርን ሊያኖረውም ሊያጠፋውም አይችልም። አንዳንድ ጊዜ ማርያምን ለማክበርና ከፍ ከፍ ለማድረግ ብለን የምንሄድበትን ርቀት ማወቅ አለብን። ማርያም ከፈጣሪ በታች እንደተባለች አትርሱ። አንዳንድ ሰው ሲሰብክ ማርያምን ከእግዚአብሔር ጋር ሲያስተካክላት፣ አንዳንዱ ደግሞ ከእግዚአብሔር ሁላ ከፍ ሲያደርጋት በግልጽ እያየን እንገኛለን። ማርያም ከሌለች እግዚአብሔር የለም ማለት ማርያም ከእግዚአብሔር ትበልጣለች ማለት ነው። ይህንን ሰምተ አሜን ብለ እንደገና የሌላ ፖለቲካ የሚሰራ ሰውዬ ይህንን ለመወቅ ይህንን ለመገምገም ይሄ እንዲህ ነው ለማለት እኮ ልዩ እውቀት አያስፈልግም። ይሄ እኮ በቂ ነው። በቂ እኮ ነው። ማርያም ከሌለች ዓለም አይኖርም፣ አብ አይኖርም፣ ወልድ አይኖርም። ሰው ከሌለ ፈጣሪ አይኖርም። በፈጣሪ ቦታ ሰው ቁጭ አድርገን እያመለከን ነው ስሙ እንዲህ በሰለጠነ ዘመን ዘመናዊ ሰዎች ነን ብለው ፋሽን ቲሸርትና ጂንስ ለብሰው ዘመናዊ ቀሚስም አድርገው ዘመናዊ መኪና እያሽከረከሩ እረ አውሮፕላንም ጭምር እያበረሩ አእምሮና አስተሳሰባቸው ግን 13 50 ዓመተ ምህረት ላይ ቆሞ የቀረ ሰዎችን ሞተው ተቀብረው ለፈራረሱ የክፍለ ሀገርና የውጭ ሀገር ሰዎች መዘመር መስገድና ወደነሱ መጸለይ በፍጹም ተገቢ አይደለም እግዚአብሔር እሳ አምላክ ስለሆነ ከዚህ የተለየ ምን ይደረግለታል እረ ንቁ እያሉ እንደ ማስተማርና መናፍቃን እያሉ ሲጃጃሉ እንደማየት ቋቅ የሚል ዝግት የሚያደርግ ነገር የለም አይደለም። ደሞ እኮ እድሜያቸው ከሰላሳም ከአርባም ከአምሳም ያለፈ እረ፣ የሸበቱም ጭምር ናቸው። ከእንደዚህ አይነት መንፈሳዊ ሕፃንነት እግዚአብሔር አምላክ ይሰውራል። ወጣቶች ገና ልጆች ተረስ ያወሩ መስማት እንዴት እንደሚያስጠላ አረንቁ መዳን በክርስቶስ ነው። ቤዛችን እሱ ነው። ከሱ ውጭ ሌላ የለም። ኢየሱስ ብቻውን ያዘናል። ይህንም ቪዲዮ ኮፒ፣ ሊንክ፣ ሼር ማድረጋችሁን እንዳትረሱ። ለብዙ ሰው እንዲደርስ ሼር አድርጉ። ወዳቸዋለሁ። ተባረል።